የማይጠፋውን አምላክ የማየት አቅም አይላት። ነገር ግን የምናይበት ጊዜ ያለው መቼ? የትንሣኤ ቀን የትንሣኤ ቀን የምናየው የማይጠፋ ማንነትን ስለሚያላት ዘላለማዊ ማንነትን እንለብሳለን። የዛኔ የዛኔ እንደምናየው ቃል ገባ። ዛሬ ግን በምድር ላይ ሙሴ ራሱ ለማየት ጠየቀ። ولما جاء موسى لميقاتنا وكلمه ربه قال ربي أرني أنظر إليك قال لن تراني

እናንተም የትንሣኤ ቀን ጌታችሁን አላህን ትመለከታላችሁ እርሱንም በማየት ላይ አትሽቀዳደሙም። አሉ ቸው አለርለ እርሱንም በማየት ላይ አትሽቀዳደሙም እያሉ ነቢያችን ሰለላሁ ዐለይሂ ወሰለም ተናገሩ። እናየዋለ እንደምናየው ይገልጸዋል። አሁን ሌላ ነገር እዚህ ጋር ምንድን ነው? አምላክ አላህ ሱብሓነሁ ወተዓላ አደምን በእጅ እጅ ፈጠርኩት ይላል። እጅ አለ ወይ? አዎ አለ። አዎ አለው። ያ እጅ ግን አንድ ልናውቅ የሚገባ ሶስት ንግራቶች አሉ። ይሄ ሲነገር እርሱ ከማንም እጆች ጋር የሚመሳሰል አይደለም ይህን ከራሳችን ሳይሆን ራሱ ይነግረናል። ምን ይላል? ለዚ ከሚትን ይሄ ሸይቁን ወወሰብ ያልወሰድ እኔን የሚመስል አንዳች ነገር የለም ማለት ስለዚህ፣ ከማንም ፍጥረት ጋር ልናመሳስለው አንችል። ፈላ ተድሪቡ ሊላሂል አምሳል ይላል በሱረቱ ናህል ላይ፣ እኔን አላህን ከማንም ጋር ምሳሌ አታድርጉልኝ እኔን የሚመስል ማንም የለምና። ስለዚህ ሰዎች እጅ ሲባል የሰውን እጅ ከተጣወሱ ስህተት ነው። ያእጅ አይገ በጣም ነው ማለት ውስ እጅ ከተባለ እጅ ነው፣ እግር ከተባለ እግር ነው። ስለዚህ እንዴት ነው የሰው ልጆችን ማናስታውሰው? ስህተት ነው። ይሄንን ላይ መጨረሻው መቶ አስራ ሁለት ነው። አሁን እሱን አንብቤዋለሁ። አይጋጭም። አሁን የምትለው ጋር አውቶማቲካሊ በጣም የሚጋጭ ነገር ነው። ቢኮዝ አላህ ሁለት እግር አለው፣ አንድ እግር አለው፣ ሁለት ቀኝ እጅ አለው፣ ዓይን አለው ምናምን ምን ነገሮች አሉ። ያላምንበትን ነገር ግን አሁን ቅሎላሃድ የሚለው ነገር ገብቼ ሳይሆ ደግሞ ይህና አሁን አንተ የምታምንበትና ቅሎላሃድ የሚለው ደግሞ በጣም አውቶማቲካሊ በጣም የሚጣረሱ እና በጣም የሚጋጩ ነገሮች ናቸው፣ ኮምፕሊኬትድ ናቸው። ሶ እንዴት ማሁን አንተ የምታምነው ይህን ነገር አላህ ከሰማይ ነው ያለ ብለህ ታምናለህ። ቆይ ያስጨርሰኝ እና በደንብ ታብራራልኝ። አለክ አላህ በሰማይ ነው ያለ አላህ እንደሚታይና እግር እንዳለው አምሳያ እንዳለው ተናግረሃል። እዛ ቨርስ ላይ ደግሞ አላህ ደግሞ ምንም አምሳያ እንደሌለው ነው የሚገልጽ። ስለዚህ አሁን አንተ እንዴት ነህ? ያን ቁልላሃት ነው የምትቀበል፣ ወይስ የትኛውን ነው የምታምንበት? አላህ አምሳያ እንዳለው ተናግረሃል አልክ። አይ የለም እያልኩ እየተናገርኩ ከሆንክ አላህ አምሳያ የለውም እያልኩ ነው ስናገር የነበረው። እኔን የሚመስል ጭራሽ የለም ማለት አደምን፣ በእጆች የፈጠርኩ ይብሏል፣ አዎ በእጆች የፈጠርኩ ይብሏል እጃለሁ፣ አዎ ያ ግን መጀመሪያ ስናገር ምናልኩኝ፣ አንድ ማንም እንደማይመስል አምላክ አላህ ሱብሓነሁ ወተዓላ ይና፣ እርሱን የሚመስል ለቀጣት ማንም የለም። አየህ፣ አይሄ እጅ መኖሩ አልቀበለውም ካልክ፣ መጽሐፍ ቅዱስ ላይ ሙሉ የእግዚአብሔርን አካል ልሰጥህ እችላለሁ። አተከፈለ፣ እግዚአብሔር እግሮች ያሉት ይረማመዳል በእግሮቹ። እግዚአብሔር እጆች ያሉት በእጆቹ ያጨበጭባል። እግዚአብሔር ከንፈር አለው በከንፈሩ ያፏጫል። እግዚአብሔር ብብት እንዳለ ሁሉ ያሳያሉ እግዚአብሔር አይኖች ያሉት ሁሉ የሰውነት አካሎችን ከላይ እስከታች መጽሐፍ ቅዱስ ላይ ያሳያሉ ስለ ወልድ አይደለም እየተናገርኩ ያለው በስጋ ከተገለጠ በኋላ አይደለም ከዚያ በፊት በብሉ ኪዳን ስለነበረው ስለዚያ በስጋ ሳይገለጥ በፊት ስለነበረው አምላክ ነው የምነግርህ እግሮች አሉት እጆች አሉት ይህን ሁሉ ላሳይህ ይችላለሁ ስለዚህ አሁን ምንድን ነው የምልህ ይመሳሰላል ወይ ከፍጡር ጋር ከሆነ ብጅታ የፈጠረብን በፍጹም አምላካችን ከማንም ጋር አልመስልም ብሎ ዘግቶት

አዛን ትሰማላችሁ? አዛን መስማት ትፈልጋላችሁ ወይስ